በአማራ ክልል በተለያዩ አካባቢዎች በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል የሚካሄደው ግጭት ተባብሶ የቀጠለ ሲሆን ሁለቱም ወገኖች በምስራቅ ጎጃም በሰሜን ወሎና በአዊ ዞኖች በተደረጉ ውጊያዎች ከፍተኛ ድል መቀዳጀታቸውን በመግለጽ እርስ በርስ የመቃረኑ መረጃዎችን እያሰራችሁ ነው። ከፋኖ ጋር ግንኙነት ያላቸው ማህበራዊ ሚዲያ ገጾች ባወጧቸው መግለጫዎች በምስራቅ ጎጃም ዞን ደብረ ኤልያስ ወረዳ ልዩ ስሙ የቀጋት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 አፍብሐስር ለመደራጀት የደብረ ዘቢጥ ስምምነት በመልስ ስምምነት ላይ መድረሳቸውን ገልጸዋል። ይህ ክስተት የፋኖ ታጣቂዎች በአካባቢ ይበልጥ ተቀናጀና ማዕከላዊነት ያለው የአመራር መዋቅር ለመፍጠር እያደረጉት ያለውን ጥረት አመላካች ነው የሚሉ ወገኖች አሉ። የመንግስት የጸጥታ ኃይሎች መግለጫ ደግሞ በተቃራኒው ፋኖ እያደረገ ያለው ውሸቱን ነው፣ የውሸት ትርኢት ነው። ከጫካ መች ወጣና፣ የሽፍታ ባህሪ ነው፣ የወንበደና የዝርፊያ ባህሪውን እንደተለመደው የተያዘ ነው በማለትም ነው የመንግስት አመራሮችም እየገለጹ ያሉት። ማለትም ነው ሚኪታ ሰብስክራይብ በማድረግ እለታዊና ሚዛናዊ መረጃ ያገኙ። ሰላም ቆዩልኝ።